ሐዋሳ ሊሄድ ነው። ብሩኬን ትቼው ሊሄድ ነው ማለት ነው። ለእኔ የሚገባ ጥሎሽ ከሌለ እንደ ጎመዥ ተቀራት ቀን ምስከና ነው። ጭራሽ እንዴት እንደምትወኚ ምን አባቴ ነገር አለፈና እንግዲህ ለሰርግ ለጥሎሽ ማሰብ ጀምረናል ማለት ነው። ለኔ የሚሆን ጥሎሽ ከለለህ ትቀራታለህ እንደ ጎመጀህ ብላለች ሀይሚዬ ማለት ነውና እንግዲህ ዛሬ ሀይሚ በአዲስ ነገር መታለች። አዲስ ነገርም ስለነበር ነው። ብሩክ እንግዲህ ጠዋት ላይ እንደዛ ስለ የነበረው እና ብቻ አዲስ ነገር እንዳለ ገብቶናል ማለት ነው። በሱም ይሁን በሱ አላወቅንም እንጂ ሀይሚዬ እንግዲህ ሰርግ ልተር ነው ብሩክን ትታ ወደ ሀዋሳ ነው ወንደዛ ሀዋሳ ልተር ነው። እና ዛሬ ዛሬ ዛሬ ዛሬ የወጣ ምስጢር የሰማ ነው እንዴት ደስ ይላል ማለት ነው። እና ግን እንደኔ ነው ደስ የሚላችሁ የጨረቃ ቤተሰቦች፣ ስለ ሀይሚና ስለ ብሩክ የምሬን ነው ምላችሁ። እና እንግዲህ ከፍቅር ከምን ከምን አልፈን እዚህ ጋር ደርሰናል እና እንደው ተመስጊን ብያለሁ የምሬን ነው ምላችሁ ስለ ጥሎሽ ስለ ምናምን እነዚህ ልጆች ግን በቃ በምን ቋንቋ ነው የሚያወሩት? በወፍ ቋንቋ ነው ነው እንደ የሚያወሩት። እያሰማችሁ ነው አይደል ጨረቃ ቤተሰቦች፣ እንደው እንደው ዛሬ ደስተይ በቃ ፈንቅሎ ሊጥ ላይ ነው። ሰላም ሰላም ቤተሰብ እንዴት ናቸው አለው። ሰላማችሁ ይብዛ በያላችሁበት እያልኩኝ እንኳን ደህና መጣችሁ ወደ ቻናሌ። እንዴት ናቸው አለን። እንግዲህ ጨረቃዎች መጥተዋል ማለት ነው። ዛሬ በአዲስ ነገር ነው የመጡት። ሀይሚዬ እንግዲህ ያው አዲስ ነገር መታለች። ያው ሰርግ ነው እንግዲህ እንደምታውቁት ኢትዮጵያ ላይ በዚህ ሰዓት የሰርግ ወቅት ነው። እንግዲህ ሀይሚም ሌላ ሰርግ እንዳላት በቤተሰብ ዘመድ እንዳላት ተናግራለች። እዛ ዘርግ ለመሄድ ወስናለሽ፣ ማለት ነው። ብሩክም እንግዲህ ይሄን ነገር ስትተናግረው ደንግጧል ማለት ነው። ነገ ደግሞ የመላኩ ምላሽ ነው፣ ቅልቅል ነው የሚባል ምላሽ ነው እና በጣም ስራ እንደበዛበት በጣም እየደከመው እንደሆነም ተናግሯል ማለት ነው። ይሄን ስትነግረው ደግሞ ወይኔ ጥለሽኝ ልታጅ ነው ሲላት፣ አዎ እንዴት እንደመሆን አላውቅም፣ በስራ ደክሜ ደግሞ አንቺን ሳጣሽ ሳትኖሪ ስትቀሪ ለሁለት ቀንም ሆነ ለአንድ ቀን እንዴት እንደመሆን አላቅም አለ፣ ብሩክ። አያችሁ አደለ? ወይኔ ወይኔ ወይኔ! የምር የምር የምር! ኧረ በስማ እናንተማ፣ እኮ በቃ ብቻ ያሰባችሁት ተሎ ይሳካላችሁ። የእናንተ ያሰባችሁት ስኬት ተሎ በተሳካ እንጂ እናንተማ በቃ ዝግጁት ላይ ናቸው። የምሬን ነው፣ ብለው እና ዛሬ ማለት እስኪ ዛሬ ስለ ባህል የተወሰነ ነገር ልበል። ባህል ማለት ባህል እንግዲህ ኢትዮጵያኖች ባህላችን ትንሽ የተለያየ እንደየ አካባቢው ይለያያል ብዬ አስባለሁና ማለት የሆነ ሰርግ ወይም ሁለት ፍቅረኛሞች ሲጋቡ ጥሎሽ የሚጣለው ነገር ምንድን ነው? ለምሳሌ በጉራጌ ያየሁት በናብርሽ ነው፣ ለሩታ ሲሰጡ ያየው ምንድን ነው? ብርድ ልብስ የሆነ ብቻ ብዙ ስጦታ አለ። ዛሬ ግን ብሩክ ሲናገር የሰማሁት ከጋቢና ከማርፍ ከጋቢና ከማር አያልፍም አይ እሱ ብቻ አይደለም እኔማ ሌላ ጥሎሽ ፈልጋለሁ ብላለች ሀይሚ የኔ የተለየ ነው ብላለች አረ እኔ ጋሽዬን አናግራቸዋለሁ አንቺ ምንም አታስብ ያላለም መሰላችሁ ተመልከት እንግዲህ ምን ላይ እንዳሉ ማለት ነው ሀይሚና ቡራ እናንተ ፍቅረኛሞች አይደሉም የምትሉ ሰዎች ኦማይጋት እና ከማርና ከጋቢማ አያልፍም ሲላት ቦራ ሀይሚ የመለሰችውን ሰምታችኋል ከዚያ ቦራ እንዴ መቼም ንቢቱን ንብዘን አንመጣ አላት ማለት ነው እንዴ አንተ ነህ እንዴ ንቢቱን የምታመጣት እኔ እኮ ለማን እንደሆንኩ አልታወቀም ማን እንደሚያገባኝ አልታወቀም ለማለት ነው ገና አልተጣራም ወንፊት ላይ ያለው ነኝ ምናምን ብላ እንግዲህ ሀይሚ በሙድ ተናግራለች ማለት ነው እና ለነገሩ ሁለታቸውም ነው እዚህ ጋር ማለት እየተናገረው ያሉት ቀለል አድርገህ ነው የምንለው። ጋሽዬን እንዳይካበድ እንነግረዋለን። ጠይቋት ሀይሚ፣ እናንተ ሰርግ ስታደርጉ ታካብዳላችሁ ወይ? እኔ ጋሽዬን ቀለል አድርጉልኝ ነው የምላቸው ነው ባጭሮ ማለት ነው። እና ሀይሚ ደግሞ አይ፣ እኛማ የእኔ ጊዜማ ለየት ያለ ነው ብላለች ማለት ነው። ለእኔ የሚሆን ጥሎሽ ከሌለህ ትቀራታለህ እንደ ጎመጀህ ብላለች ማለት ነው። ውይ ተሳሳትኩ እንዴ፣ እንደ ጎመጀ ለሌላኛው ነው የዘፈንኩ እያለች ነው ሀይሚ ደግሞ ማለት ነው። እኛም ገብቶናል ሀይሚዬ ማለት ነው። እና ስለ ባህል ማለት ነው ማለት ጥሎሽ ስለሚባለው ነገር ለምሳሌ ቡራ ዛሬ እንዳለው ጥሎሽ ጋቢና፣ ማር ምናምን፣ ብርድ ልብስ አይቻለው፣ ጋሽዬ ሲሰጥ ለሩታ ቤተሰቦች። እና ከዚህም በላይ እኮ ጥሎሽ መስጠት ይቻላል አይደለም። ለምሳሌ ወደ ጎንደር፣ ወደ ባህር ዳር ምናምን፣ እንዴት ነው ለቤተሰብ ለእናት አባት ይሰጣል። በጣም ይሄ ምንድን ነው ጋቢ ማር በኛ የለም፣ እውነት ለመናገር ጋቢ ልብስ ምናምን ይሰጣል። እና ለሙሽራዋ ማለት ነው ለሙሽራዋ እና ለእናት አባቷ ከተቻለ ማለት ነው ወርቅ መስጠት ይቻላል። በተለይ ለሙሽራዋ ወርቅ በቃ ማለት የቻለውን ካለው ጥሎሽ ከተባለ ወርቅ እጥፍ ወርቅ አድርጎ ይሰጣል። እንደዛ ቃለው ማር ምናምን የሚባለው እኔ በኛ የለም እውነት ለመናገር እና እንግዲህ እኔ ያለሁት ወደ ጎንደር ወደ ባህር ዳር እንደዛ ነኝ። እና በነ ሀይሚዬ ደግሞ ማር ይሰጣል። በቃ በየአካባቢው ባህል ይለያያል፣ ለማለት ፈልጌ ነው። እና ግን ጥሎሽ ሲባል ካለ ከተቻለ ሞር መስጠት ይቻላል ወርቅም ስጡ፣ በቃ የፈለጋችሁትን በምላሽ ጊዜ ራሱ በሬ ምናምን የሚታረድ ምናም ብዙ ነገር ይደረጋል። በቃ እንዳቅማችሁ ማለት ነው፣ እንደየ ሁኔታው እንዳቅማችሁ ነው። እና ገደብ የለውም፣ የስጦታ ገደብ የለውም። ካለ እና ብሩክ፣ ስለዚህ ሀይሚ እንደነገረችው ከሆነ ሰርጉ ብሩክ የሚችለው አይመስለኝም ያካበደች ነው አይሚ ማለት ነው። እና በቃ እኔ የማደርገው በቃ ቅውጥ ያለ ነው ብላለች አይሚ ማለት ነው። እንዴ ምንድን ነው ሰርግና ሞት እኮ አንድ ነው ይባላል። እውነት ነው። ከተደሰቱ መደሰት ነው። የምር ግን ደግሞ አንዳንዴ ለምን ሰርግ ታረጋላችሁ ምናምን ካል ካልፍ ምረ መደሰት ያለ ነው። እኔ እንደዛ ነው አስበው። የምሬን ነው ምላች ስላችሁ። በጣምም ያለ የሌለን ንብረት መጨረሽ ሳይሆን በቃ አለ አደለ በቃ ኖርማል ሰርግ ማለት ነው። እና እንግዲህ ቡራ የሀይብ አነጋገር አስደንግጦታል ማለት ነው። ግን እሱ የገባው ነው፣ እኔ ጋሽዬን ሹክ እላቸዋለሁ፣ አታስቢ አንቺ፣ አታቀሳስሪ አንቺ፣ ዝም በይ አያገባሽም ብሏታል ማለት ነው እና እንግዲህ ጥሎሽን ካበዛሽ እኔ አያገባኝም እያለ ነው ማለት ነው። ብቻ እንግዲህ ሀይሚ ወደ ሀዋሳ አልተር ነው እውነት ለመናገር ግን ብሩክ ይደብረዋል፣ እየደብረው ነው ከዛሬ ጀምሮ። በቤተሰብ እንትን የፋሚሊ ሰርግ ነው ብላለች ማለት በቃ ዘመድ ምናምን ነገር ነው አልቀርም ብላለች። ደግሞ ለሶስት ቀን እንዲህ ሀይሚ ለሶስት ቀን ለምን ትቆያለሽ? ነገ ነው አይደል ሰርጉ? ነገ ትሄጃለሽ ማክሰ ሰኞንቱ ያለች በቃ ማክሰኞ ጠዋት ትመጫለሽ ማለት ነው። እና ቡራንም ይደብረዋል። አንዴ እንዲያውም ብትቀሪለት ደስ ይለዋል። የምር አሁን ራሱ እንደዚህ ስራ ድክም ብሎ ምናምን ነገር ሀይሚ ደግሞ ብትኖር ከጎኑ ነገ ደስ ይለው ነበር። ግን ሀይሚ መቅረት ከሌለባት ምንም ማድረግ አይቻልም። ግን ደግሞ አላደለ በጣም አይታቸዋል። በጣም ከፍቶታል ተተውለትር ስለሆነ ከፍቶታልና እንዴት እንደማሆን አላውቅም ብሏል ማለት ነው። ስለዚህ የሀይሚ የልብ ከራራ ከቻለች ልትቀር ትችላለች። ግን ማርያምን ብላለች ትሄዳለች የው የቤተሰብ ሰርግ ስለሆነ ማለት ነው ምንም ማድረግ አይቻለም። ለሁለት ቀን ደርሳ አትንጣ ፍቀደላት ችግር የለውም። ቡራ ለቤተሰብ አስፈግጅ ለሙሽየና ለነሀፍተሽ ነገር ያቸው እንደይኮትሽ ምናምን ብለዋታል። ሰርጋለ ሌላም ስትል ነበር አንድ ሳምንት ይቆያሉ ቡታጅራ ደግሞ በጣም ተመችቷቸዋል ሀይሚና ቡራ የምር ቡራ ግን ያው ስራ ላይ ስለሆነ በጣም እየደከመው ነው ያለ እያያችሁ ነው እና ሀይሚዬም እንግዲህ በዛም ብዛም እያለች ሌላም ሰርግም እያገዝኩ ነው ስራ እያለች ነበር ግን ከስራው ባለፈ ቡታጅራ እጅግ በጣም ነው የተመቻቸው በተለይ ለሀይሚ ማለት ነው እና እንግዲህ ከአንድ ሳምንት በኋላ ያው ወደ አዲስ አበባ ይመለሳሉ እያስባለው ብቻ ግን ቡራ ከፍቶታል በዛሬው ቪዲዮ እስኪ ምን ያችሁ ስለ ሁለታቸው ፍቅር አሁን ፍቅረኛሞች ከሚለው እንለፍና በቃ ለወደፊት እያሰቡት ላለው ነገር እነሱ እኮ አርቀው ሄደዋል። የምሬን እምላቸው። አስቡት እንግዲህ አሁን ሰሞኑን ሰርግ ስለሆነ የሰርግ ጊዜ ስለሆነ እነሱ የሚሰማቸውን ነገር እያሰቡ ነው ማለት ነው። በቀደም ለታ ማናት ናኒ ናኒ የተናገረችውን ሰምታችኋል አይደል? እኔና ሀይሚ ሰርግ አምሮናል ብላለች። በቃ እኔና ሀይሚ የሆድ ሆዳችን አይተናል፣ ሰርግ ስናይ ልባችን ተሸብሯል። ስለዚህ ማግባት እንፈልጋለን ብላ ናኔ እንግዲህ ስትናገር ነበር እና እረ እባክሽ አሁን አሁንማ ጊዜው አይደለም፣ በቃ መጨረስ አለብሽ ትምህርትሽ ነው ምናምን ይላታልና ሀብትሽ ማለት ነው ብቻ ናኔ ተናግራለች። እንግዲህ ናኔና ሀይሚ የሚያወርት ማለት ነውና ያው እንግዲህ ሀይሚና ቡራ የእውነት የምሬ ነው የምላቸው። እና በቃ ደስ ይላል ማለት፣ በቃ ውስጣቸው ንጹህ፣ በቃ ከወረት የጸዳ ፍቅር ነው ያለ፣ ቤተሰብ የሚያውቀው ፍቅር ነው ያለ እና እንዴት ደስ ይላል በእንደዚህ አይነት መልኩ እየተጠናኑ ምናምን ነገር ሁሉንም ነገር እያጸዱ ደው መጨረሻ ላይ ደግሞ አንድ ቀን ፈጣሪ ሲፈቅደው የሰርጋቸው ቀን ይሆናል። እና ዛሬ ግን አስባችሁ ታላ በሙድ ሲነጋገሩ ነበርና በጣም በጣም ነው የሳኩት። እንደዚህማ ማድረግ የለብሽ እኔ ጋሽዬን አናግራቸዋለሁ። በቃ ወጪ ምናምን አያ ብዙ ነው የምላቸው እያለ ቡራ ማለት ነው። ኧረ፣ ለእኔ የሚሆን ጥሎሽ ከለለህማ ትቀራታለህ እንደጎመቻ እያለች ነበር ሀይሚና ብቻ ያስቀናል የምር። በስምዋ ፈጣሪ ግን ከሰው ዓይን ይጠብቃችሁ። እንደውን የምለው ለሀይሚና ለወራው ማለት ነው ያሰቡት ተሳክቶላችሁ ለዚህ ለቁም ነገር አብቅተው የሰርጋችሁ ቀን ያሳየን የምር።